ሰበር መረጃ ኢትዮጵያ እጅግ አስደንጋጭ ነገር ልታስተናግድ ነው ይህ ትንቢት በያዝነው ዓመት ይሆናል ስለሆነም ውድ ቤተሰቦቻችን ይህንን ቻናል ሰብስክራይብ አድርጋችሁ ለማመሳከሪያነት እንዲሆናችሁ ጠብቁ ስንል በትህትና እንጠይቃችኋለን። ከማራናታ ቲቭ ወደ እናንተ የሚደርሰው መረጃ እንሆ አሁን ይቀጥላል። አንዲት በነቢይነት አገልግሎት የምትታወቅ የታችን ስለ ምድራችን ጸልዩ፣ 2017 ከባድ ዘመን ነው። ብዙ ሰዎች የሚደነግጡበት የብዙ ሰዎች ጆሮ ጭው የሚልበት ነገር አላለኝ ጌታ ትላለች ነቢይቷም፣ ስለ ስለምድራችሁ ጸልዩ 2017 ከባድ ዘመን ነው። ይሄው መንፈስ ቅዱስ ምስክሬ ነው። ይሄው ወደው ኢየሱስ ምስክር ነው። ባታዩ፣ ይሄው ደግሞ ታያላችሁ። ብዙ ሰዎች የሚደነግጡበት የብዙ ሰዎች ጆሮ ጭው የሚልበት ነገር አለ አለኝ። ጽፋችሁ ያዙ። ኮፒ ማርጉት እንዳትረሱ፣ ያዙት ለህዝቡ ፈራው። ወደ ቀጣዩ መረጃችን ስናልፍ ነቢይ ሄኖክ ስለ ጴንጦች ምን አለም? ከሽንት ቤት ጋር አብራ የምትኖረው ሴት በመጨረሻም ጂፍላስፖር ቤት። ይህ ምስክርነት በትዳር ተስፋ ቆርጦ ሚያቸው ክፍላሉ ሰዎችና ትዳር አልሳካላላቸው ነው። እግዚአብሔር የንደገን አምላክ ነው። መስካሪያችን እንዲህ ትለናለች። አሥር ዓመት ሙሉ ስልክ ደውሎ ሄሎ ያለን ቼክ ያደረገኝ ወንድ የለም ነበር። አሁን በመጨረሻው ሰዓት እግዚአብሔር እነዚያን ዘመኖች ሻራቸውና ከአስር ዓመት በኋላም ማሬ ፍቅሬ እናቴ የሚለኝን ድንቅ ሕይወት አጋሬን አመጣልኝ። ችላለች ዘግይቶ ተነስቶ ፈጥኖ ደርሶ ተአምር አረገልኝ የኔ ጌታ። በሁሉም ነገር ካሰኝ እጥፍ አድርጎ ነው የካሰኝ። እናም ለእህቶች መልእክት አለኝ። ብዙ ዘመን የጠበቃችሁ ጌታ ዛሬ ይመጣላችኋል። ጌታን መጠበቅ አትታክቱ፣ እስከ መጨረሻው ታገሱም። ሰርጌ ነው ዛሬ ሰርጌ ነው ዛሬ እዚህ ቀለበት እንዳሰርኩ ምናምን ነው ጨርሻለሁ። ካለበት አለ እኔ እንኳን ሄሎ የኔ ቆንጆ የምለኝ የለም። ለአስር ዓመት ሄሎ የኔ ቆንጆ የምል የወንድ ድምፅ አልሰማሁም።

እንድደግምልኝ ፈለ ለምን ጥያቄ እሱ ላይ ነው ያለው። ማገልገል አልችልም፣ ሰው ቀለበት ያየኛል። ወንዶቹ በቃ ታውቃላችሁ አሜን፣ ይሉ ቀለበት ያ አሉ አኔ ላይ በእግዚአብሔር ሰው በኩል ዓለም ላይ ገልጥሻለሁ። ዓለም ላይ ትሰብካለች። በቃ አንቺ የዓለም ነው ዓለም ላይ የሚበራ ቅባት ነው አንችላ፣ አለ እሳት አንቺ ላይ መጣለ። እንደው ጌታ እሳት አለ ግን ሰውዬ ሰው አልመጣውም ብዬ አሜን ብዬሽ የተቀበል እውነቴን ነው የምላችሁ። ሶስተኛ ወር ከሁለት ሳምንት ሰውዬ ደወለ። ለዘመናት የጠበቃችሁትን ትንቢት የመጨረሻ ቀን ይሁን መንፈስ ወረደ ይሁን በጣም በቃ የሚገርመው ነገር በቪዲዮ ነው የተደወለ። ኢትዮጵያ መጥቻ ንችላ ገባ ነው ለእዛም እኮ ፈረንጅ ነው አበሻ

አራሎ ያለ እግዚአብሔር ሰው እዚህ ጋር ተንበርክከ ለካ እግዚአብሔር ሰውዬን እንቅልፍ እያሳጣን እና እውነትም ከሩቅ ነው የጠራው። ጌታ እየጠራው የእግዚአብሔር ሰው አንተ ላይ ያለ ቅባ ከሩቅ የሚጠራ ነው፣ የሚባርክ ነው፣ የሚዳስስ ነው። ባይንጽዌ ይሄ ማግባት ብርቆ ነው አይደለም፣ ማንም ያገባል። ግን ብርቁ ምንድን ነው? የሆነ አላገባችው ወንድም፣ ሴትም ስሙኝ፣ ብርቁ ምንድን ነው? ጌታ ያለበት ተናግሮ ሲያመጣ እሱ ሲያመጣ አመሳስቶ ነው ጌታ የሚሰጥሽ። አይቆረቀርም። በቃ ጌታ የሚሰጥሽ ነገር መልካም ነገር ነው። በቃ ለዚህ ነው የጌታ ነገር የሚመቸው። ለዚህ እኔን አሳረፈኝ እግዚአብሔር። አሳርፈች እና ሁለት ወር ነው ካገባው። እግዚአብሔር ሰው እኔ ሰተነብ እሷ ምንድን ነበር? ቤት ላይ ሽንት ቤት ነው ወደ ታች በየቀኑ በቃ ይሰምጠናል ብለን ነበር እንጂ ታዲያ፣ እኔ የማገለግለው ሕዝብ እንዲህ አይነት ሕዝብ እና እንዴት ፕሮስፔሪቲ ሰበክትለኛል። ይሄ ቅባት ከሽንት ቤት ላይ ያነሳ የኔ ኢየሱስ ይባርካል፣ ታሪክ ይቀይራል። ይባርካችሁ ነው። ከዚህ ስትወጡ ትበቀሉታላችሁ።

ወደ ሌላኛው መረጃችን ስናልፍ ወጣቱ ነቢይ ምራክል ተካ እዚህ ምስሉ ላይ እንደምትመለከቱት ምስራቅ አፍሪካዊት አገር ደቡብ ሱዳን ወደ አገሯ ድረስ ነቢይ ምራክል ተካን በመጋበዝ ለአገሪቷና ለፕሬዝዳንቱ ጸሎት እንዲያደርጉ የፕሬዝዳንቱ ጽሕፈት ቤት ድረስ በመሄድ እንዳገለገለ ተሰምቷል። መረጃውን ያገኘነው ከሄቤን ኤምባሲ ቤተ ክርስቲያን ነው። በመጨረሻም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መሥራች አባል የሆነችው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ መዋቅር ስር በጅማ ዞን ሴጠማ ወረዳ ጋቲራ ከተማ የምትገኘው ማኅበረ ምእመናን ላይ ለእምነቱ ጭፍን ጥላቻ ባላቸው አካላት በሰውና በንብረት ላይ ከፍተኛ ጉዳት ደርሷል። መንግስት እነዚህን ግለሰቦች ለግ በማቅረብ አስፈላጊውን ቅጣት በመስጠት ያፈረሱትንም የጸሎት ቤት በአስገዳጅነት እንዲሰሩ በማድረግ እና ጭፍን ሃይማኖታዊ ጥላቻን በምእመኖቻችን ህይወት ላይ ተግባራዊ ባደረጉ አካላት ላይ አስተማሪ እርምጃ ወስዶ ለህዝብ ይፋ እንዲያደርግ እንጠይቃለን። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ተከበራችሁ። ውድ አድማጭ ተመልካቾቻችን ብትሰሙት የተገባ ነው ብለን በዚህ ሰዓት ወደ እናንተ ያደረስነው መረጃ በዚህ መልኩ ተጠናቋል።